ከአንድ ሰዓት እስከ ሶስት ሰዓት በሚኖረን ቆይታ ደግሞ በተለይ በምዕራፍ ሁለት ከሁለት ሰዓት እስከ ሶስት ሰዓት የጠዋት ገበያ፣ ስፖርታዊ መረጃዎችን እንዲሁም ዓለም አቀፍ መሰናዶዎችን ወደ እናንተ እያደረስን ቆይታ እናደርጋለን። አሁን የጠዋት ገበያ መረጃዎችን ነው የምናጋራቸው። አሚር ጌቱ ደግሞ መረጃዎችን ሊያጋራን ስቱዲዮ ነው ያለው። አሚር፣ ቀደም ሲል ምን ላይ እንደምታተኩር ነገረናል። ጊዜው ያንተ ነው። እሺ፣ አመሰግናለሁ። በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን አሁን የጠዋት ገበያ መረጃዎችን ወደ እናንተ የሚደርስበት ሰዓት ነው። አሚር ጌቷ አብራች ቆይታ አድርጋለሁ። በዚሁ ወደ ቀዳሚ መረጃችን እናልፋለን። ለበርካታ ወጣቶች የስራ እድል እየፈጠሩ ካሉ ዘርፎች መካከል የውበት ሙያ ይጠቀሳል። በሀገራችን የውበት ኢንዱስትሪው በፍጥነት እያደገ ቢሆንም እውቅና ያላቸው የውበት ማሰልጠኛ ተቋማት ቁጥር የሚፈለገውን ያህል እንዳልደረሰ መረጃዎች ያሳያሉ። አሁን አሁን የራሳቸውን የመማሪያ መጽሐፍት በማሰናዳት ጭምር በተግባርና በንድፈ ሀሳብ የተደገፈ አጫጭር የውበት ሙያ ስልጠናዎችን የሚሰጡ ተቋማት ብቅ ብቅ እያሉ ይገኛሉ። ከእነዚህ ተቋማት መካከል የአንዱን ተሞክሮ ከሪፖርተራችን መቅደስ እንዳለ ዘገባ እንከታተል። የውበት ኢንዱስትሪው በዓለም አቀፍ ደረጃ ከፍተኛ ገንዘብ የሚዘዋወርበት ለበርካቶች የስራ ዕድል የሚፈጥርና ለሀገራትም ከፍተኛ ገቢ የሚያስገኝ ዘርፍ መሆኑ ይታወቃል። ዘርፉ በሀገራችን ያለው ተቀባይነትም ከጊዜ ወደ ጊዜ በእጅጉ እየጨመረ ይገኛል። በርካታ የውበት ስራ ማሰልጠኛ ተቋማት የተቋቋሙ ወጣቶችን በዘርፉ ብቁ ባለሙያ እያደረጉ ይገኛሉ። ሰልጣኞችም በዘርፉ ካገኙት ስልጠና በመነሳት የራሳቸውን የውበት ተቋም በመክፈት ከፍተኛ ገቢ እያገኙ እንደሆነና ሌሎችም የውበት ኢንዱስትሪ ኢንዱስትሪው እንዲቀላቀሉ ተጠቃሚ እንደሚሆኑ ይናገራሉ። ጸጉር ስራ በጣም የተሻለ ነው። ጸጉር ስራ ብቻ ደግሞ አይሆንም። እንደዚህ ጥፍርም፣ ሜካፕም አይላሹም መማር ይጠቅማል። ሰው ብዙ ጊዜ አንድ ቦታ ነው መስራት አንድ ቦታ ነው ማግኘት የሚፈልገው ወይስ መሰራት የሚፈልገው እና አንድ ቦታ ጥፍር፣ አንድ ቦታ ጸጉር መሰራት ስለማይፈልግ እኛ የተሻለ ባለሙያ ሆን ለደንበኞቻችን ሁሉንንም ይዘን ተምረን ዝግጁ መሆን አለብን። በጣም አሪፍ የሚከፈላቸው የራሳቸውን ትምህርት ቤት የሚከፍቱ አሉ። ጸጉር ቤት ከፍቶ በጣም የሚጠቀሙ አሉ። ቤት ለቤት የሚሄዱ የሚሰሩ አሉ። እና ሜካፕ በጣም አሪፍ ስራ ነው፣ በጣም አዋጭ ነው። ለመስራትም ደግሞ የተሻለ የሚያደርገውን ደጋግም የሚያወራው መማር። ለአራት አመት ተቀጥሮ ሰርቻል። ከዛ በኋላ የራሴን ከስር ከስር እቃይን እያሟለው በዩኒቲ ዩኒቨርሲቲ ኮምፒውተር ሳይንስ ነው የተመረኩት። ከዛ ፍላጎት ወይም ፓሽኔም ወደ ውበት ኢንዱስትሪ ስለነበረ ወደ ቢቢኤምይ የውበት ማሰልጠኛ ተቀላቀልኩኝ። ጥሩ ጋይዳንስ አግኝቼ በራሴ የውበት ሙያ ላይ ተሳትፍ ያለው በስሬ ሰባት የውበት ሙያ የሚሰሩ አሉ። አሁን ከረንትሊ ደግሞ ካሉት የስራ እድሎች ጥሩ የተሻለ ተከፋይ የሚሆን የስራ አይነት ነው። ቢቢኤምአይ የሜካፕ ማሰልጠኛ ከሙያዊ ስልጠናዎች በተጨማሪ በዘርፉ ለመስራት ፍላጎት ላላቸው ሰልጣኞች የፋይናንስ ድጋፍ ለማድረግ ከተለያዩ የፋይናንስ ተቋማት ጋር እየሰራ እንደሚገኝ ይገልጻል። ሰርቲፋይድ ከሆኑ በኋላ አውተንቲኬት አድርገው የትኛውም ዓለም ላይ መጠቀም ስለሚችሉ ሄደው ወደ ውጭ ብዙ ወደ ውጭ ሄደው ስራ ላይ ያሉ ልጆች አሉ እዚሁም እያሉ ከዚህም ወደ ውጭ ስራ እድል የተመቻቸላቸው ልጆች አሉ። በራሳቸው መስራት ለሚፈልጉትም ልክ እነሱንም ከድርጅቶች ጋር አገናኝተናቸው እስከ መቶ ሺህ ብር ድረስ ያለ የፕሮዳክት ግዢ ይገዙላቸው እና በራሳቸው ቤት ለቤት ሄደው ራሳቸው ኮኔክት እያደረጓቸው ስራ ላይ ያሉ ልጆች አሉ። እስካሁን ድረስ በጣም ብዙ የብድር አገልግሎት አግኝተው የራሳቸውን የከፈቱ ልጆች አሉ። ከዚህ ባለፈ በቋሚና በትርፍ ጊዜ ተቀጥረው በዘርፉ የስራ እድል ለማግኘት ለሚፈልጉ ምቹ ወቅት መሆኑም ተገልጿል። እስከ 50 ሺህ ብር የሚከፈልበት ጊዜ አለ እና ክፍያውም ደግሞ ጥሩ ነው። ኢቨን ለጀማሪ ቀጥታ ሲቀጠሩ ከ10 እስከ 15 ሺህ ነው። ሌላ ስራ ላይ ቢሆን በቀጥታ እዚህ ፕራይስ ላይ ላደርሺ ትችያለሽ። ለጀማሪም ከ10 እስከ 15 ሺህ ስለሆነ የተማሩበትን ወዲያው የሚመልሱበት ስራ ነው። እውነት ለመናገር እናቶች የሆኑት ቤታቸውን ልጆቻቸውን ብቻ የሚያሳድጉ የነበሩ ዊችዝ በጣም ጥንካሬ የሚጠይቅ ስራን እየሰሩ የቆዩ እናቶች አሁን ላይ የስራ እድልን ነው ብለው እየወጡ ነው። ለዛም ነው እኛ ዴኬር ያዘጋጀ ነው። እንደ ናይጄሪያ ያሉ ሀገራትን ፈለግ በመከተል የውበት ምርቶችን በሀገር ውስጥ ማምረትና ብቁ ባለሙያዎችን በማሰልጠን በዘርፉ ዓለም አቀፍ ተወዳዳሪ ማድረግ ላይ በብርቱ መስራት እንደሚገባ የዘርፉ ባለሙያዎች ይመክራሉ። አሁን ናይጄሪያ በአፍሪካ ካልሽ፣ ናይጄሪያ በሜካፕ በጣም ብዙ ሜካፕ ላይኖች አሏቸው። በጣም ብዙ የናይጄሪያ ሜካፕ ተብሎ እንደ አይከን ነው የሚጠራው ከአፍሪካ ውስጥ። እና ልክ እንደነሱ እኛም ደግሞ ከኢትዮጵያ የኢትዮጵያን ሜካፕ ተብሎ የራሱ ታች እንዲኖረው እሱን የምታደረጊው ደግሞ በደንብ ወደ ኢንዱስትሪ ገብተሽ ፕሮሞት ስታደረጊው ነው። በሀገራችን የቆዳ ውጤቶችን በተሻለ ጥራት በማምረት ለገበያ የሚያቀርቡ ተቋማት ቁጥር እየጨመረ ይገኛል። በርከት ያሉ ወጣቶችም በዘርፉ ተሰማርተው ከራሳቸው አልፈው ለሌሎችም የስራ እድል እየፈጠሩ ይገኛሉ። ባልደረባችን ብሩክታዊት አስራት ከቅጥር ስራ በመውጣት በቆዳው ዘርፍ የራሱን ስራ ከጀመረ ወጣት ጋር ቆይታ አድርጋለች። ዝርዝሩን ከራሷ አንደበት እንከታተለው። ሱራፌል ማስረሻ እባላለሁ። ማርፌልስ ሌዘር ድርጅት ውስጥ ስራ አስኪያጅ ነኝ። ተቀጣሪ ነበርኩኝ። ወደ 1500 ብር ደሞዝ አገኝ ነበረ። ያን ነገር ትቼ ነው ወደ ሙያ ወደ መግባት። ያ ብር በቂ ስላልሆነ አንድ ሙያ የሆነ ነገር መያዝ አለብኝ ብዬ ዞር ብዬ ሳይ አባቴ የሙያው ባለቤት ነበረ በሰዓቱ። በዛም የእሱን ህልም አሳካለሁ ኤንድ ደግሞ ወደ ራሴ ህልም እገባለሁ ብዬ ነው ይህንን ስራ የጀመርኩት። ማሽኖች ምንም ነገር አልነበሩም፣ ምንም የለም በሚባል ደረጃ ነው። ምንም አይነት ካፒታል አልነበረኝ። እዚች ጋር ስገባ ደግሞ ምንድን ነው ሁለት አመት ሙሉ ስሰራ አስር ሺህ ብር አካውንቴ ውስጥ አልነበረም። ሀምሳ ሺህ ብር ፈንድ መጣ ማለት ነው፣ ለሚሰሩ ለኢንተርፕራይዞች ተብሎ። ይህንን ለማድረግ ደግሞ ዋስ ያስፈልግሻል። ዋስ ለማግኘት ሰባ ሰው ጠይቅ ያለው ሀምሳ ሺህ ብር ዋስ ለማግኘት አንድ ሰው እንኳን ዋስ ሊሆን የሚችል ሰው አላገኙም ማለት ነው። የስራ ቦታ በጣም አነስተኛ የሆነች ቦታ ናት። በሀያ ምናምን ካሬ ላይ ነው እየሰራውኝ ያለሁት። ሀያ ካሬ ላይ ደግሞ ከአስር ሰው በላይ እየሰራበን ያለው ማለት ነው። ከውጭ እቃዎች ጋር ተመሳሳይ ነው ኳሊቲው፣ ግን ዋጋው ደግሞ ይቀንሳል። ከእቃ አቅርቦት ደግሞ ማቴሪያል ገበያ ላይ ባለው ነገር ነው። ከየሆነ ታይም በኋላ ደግሞ እኔ የምፈልገውን ነገሮችን ካፒታሌ ከፍ ሲል ሞልድ ማድረግ ይችላለሁ ማለት ነው። ሶሎች ሊሆን ይችላል ቆዶዎችን ሊሆን ይችላል። እኔ በምፈልገው ደረጃ መስራት ይቻላል። ቆዳ ፋብሪካ አለ። በራስሽ ብትሰሪ በራስሽ ዲዛይን መስራት ትችላለች። ቆዶኑ ማለት ነው። ማንም ሰው ከዛኛው ከውጭ ምርት ይልቅ እዚህ ያለውን በጣም ተቀባይነት እንዲኖረው ማድረግ ይቻላል ማለት ነው። የካፒታል ማነስ ጉዳይ ነው ይሄ። አሁን ላይ ጥያቄዎችንም እየጠየኩኝ ነው የቦታ እንዲሰፋልኝ ኤንድ ደግሞ ምርቶችን ከውጭ ማምጣት የሚችልበትን ደግሞ መንገዶችን ባገኝ በጣም ደስ ይለኛል። አዳዲስ ስራ መፍጠር የሚቻልበትን ነገር መፍጠር ቢችል ለወጣቱ ስራ በደንብ አለ። በጣም ብዙ ሰው ምርት ይፈልጋል። ከዛ በኋላ አጠገቡ ጋር ያለው ሰው ጋር ሙያ በቻለው መጠን ይማር ገንዘቡን ሳያይ ማለት ነው። ኔክስት ላይ የራሱን ፈጠራዎችን መፍጠር ነው። ቆንጆ ነገር ካቀረብሽለት ሰው በፍቃዱ ከኪሱ ገብቶ ከቦርሶ ገብቶ ብር ይሰጥሻል። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የእለቱን የመሠረታዊ ሸቀጦች ዋጋ፣ የውጭ ሀገራት ገንዘቦች የምንዛሬ ትመንና ሌሎች ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን ለዛሬ አዲስ ቀን ያዘጋጀ ነው የጠዋት ገበያ ዜና፣ በዚሁ አበቃ። ስለተከታተላችሁን ከልብ እናመሰግናለን። ወደ እናንተ ልመለስ፣ መረጃዎችን ጨርሻለሁ። አሚር፣ እናመሰግናለን። መልካም ጊዜ